አሰላሙ ዓለይኩም ወረህመቱላሂ ወባረካቱሁ ውድና የተወደዳችሁ የሰዓዲ ቤተሰቦች እንዴት ናችሁ? ደህናናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ደግሞ አጥር ባለ ቪዲዮ ተመልሼ መጥቻለሁ። ከወደዳችሁት ላይክ፣ ሻር እንዲሁም ሰብስክራይብ በማድረግ ቤተሰብ የሆኑ አስተያየትና ደግሞ ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ። እንሻላ በቻልኩት መጠን ደግሞ እመልስላችኋለሁ ማለት ነው። እናም ዛሬ ይዤላችሁ የመጣሁት ስለ ኢሞ አንዳንድ ነገሮችን ሴቲንጎችን እናስተካክላለን። በተለይ ደግሞ ሰው ጋር ስናወራ እስክሪንሾት እንዳያደርጉ ወይም ደግሞ ሪከርዳችንን ወደ ሌላ ሰው ሸር እንዳያደርጉ በቃ የተጻጻፍ ነውም እንደዚህ እስክሪንሾት እንዳይሆን ምናምን፣ አንዳንድ ሴቲንጎች ኦንላይን እንዳንታይ ምናምን ብቻ ብዙ አሉ። እነሱን እስኪ አንድ በአንድ አብረን በዚህ ቪዲዮ የምናይ ይሆናል። ቀጥታ ኢሞ ላይ ነው የሚሄደው። ከዛም የራሴን ፕሮፋይል እንደዚህ እነካዋለሁ ማለት ነው። የራሴን ፕሮፋይል ስነካው በዚህ መልኩ ይመጣልኛል። የመጀመሪያ ስዊች አካውንት፣ አንድ ኢሞ ኖሮኝ በሁለት ስልኮች ከፍቼ መጠቀም እችላለሁ፣ በአንድ ኢሞ ማለት ነው ያም ሲዎች አካውንት የምትለውን አንድ ጊዜ እናካታለሁ። እንደዚህ ይኸው የመጀመሪያ የምጠቀምበት ነው። ሁለተኛ ደግሞ ከፈለኩኝ አድ አካውንት የምትለዋን እናካታለሁ። እንደዚህ ስነካት ከታይፎን ነምበር ይጠይቀኛል። ቁጥር አስገብቼ ከዛ ኢሞ ከፍታለሁ ማለት ነው። በጣም ቀላል ነው። አንዴ ነው። ሁለተኛው ደግሞ ሲኩሪቲ ኤንድ ፕራይቬሲ የምትለዋን ይችን አንድ ጊዜ እንነካታለን። ከዚያም በኋላ የተለያዩ ሴቲንጎች እዚህ ያመጣልናል። እነዚህን ደግሞ አንድ በአንድ የምናያቸው ይሆናል። ቻት እና ኮል ፕራይቬሲ የሚላለ እዚህ የመጀመሪያው፣ ይህንን አንድ ጊዜ እንነካዋለን። ከዚያም በኋላ ብሎክ ስክሪንሹት ፎር ኮል የሚላለ ይችን ኦፍ መሆኗን ማረጋገጥ አለብን ማለት ነው። አሁን እንደዚህ ስታዩት ኦፍ ነው የኔ። እንደዚህ ከበራ የእናንተ እንደዚህ ከሆነ ደግሞ ኦን ሆኗል ማለት ነው። ምክንያቱም ይሄው እንደዚህ ኦን ሆኗል ማለት ነው። ግን እንደዚህ ከጠፋ ኦፍ ሆኗል፣ ማንም ሰው ስክሪንሾት ሊያደርገን አይችልም። ሀተ ስክሪንሾት ቢያደርገው እንኳን ጥቁር ነው የሚሆነው እንጂ የእኛንትን አይወርድም ማለት ነው። ሌላው ደግሞ ፓስወርድ፣ ኢሞ ላይ ፓስወርድ ማድረግ ከፈለግ እዚህ አንድ ጊዜ እንነካለን፣ ከዛ ኢኔብል የምትለው እንትን እንነካለን፣ ከዛ ቁጥር እንትን ብለን ፓስወርድ ማሰር እንችላለን ማለት ነው። እንደገና ስልካችን አሁንም ኢሞ መጠለፍና አለመጠለፉን የምናቀው እዚህ ላይ ገብተን ነው። ማኔጅ ዲቫይስ የምትለው አንቺን ገብተን እናያለን። ሁለት ወይም ሶስት ምናምን ያመጣል እናንተ ከተጠለፈ። እኔ ግን እኔ ብቻ ስለሆንኩ የምጠቀምበት አንድ ሰው ነው የሚያሳየው ማለት ነው። ይሄው የምጠቀምበት ስልክ ሆነር ያለውበት ቦታ ሳውዲ ኦንላይን ላይ ነኝ፣ ያሳየኛል እነዛም የጠለፏቸው ሰዎች የት እንደሆነ፣ ምን አይነት ስልክ እንደሆነ ምናምን እንደዚህ ከታች ያመጣል። ድሌት የሚል ጽሑፍ ካለ ያንን ድሌት የሚለውን በመንካት እነዛ ሰዎች ማስወጣት ትችላላችሁ ማለት ነው። ቀጣይ ደግሞ ብሎክ ያደረግናቸውን ሰዎች የምናገኛቸው እዚህ ነው። ይህንን ስንነካው እንደዚህ ይመጣልናል ከዚያም በኋላ ይሄንም መፍታትም ይቻላል ማለት ነው። ከፈለጋችኋቸው ላችኋለሁኝ እና ሌላው ደግሞ ኮል እናንተ ሙሉ ለሙሉ መዝጋትም ይቻላል እናንተ ብቻ መደወል ነው እንጂ ሌሎች ሰዎች እንዳይደውሉባችሁ ወይም ደግሞ እናንተ መርጣችሁ የተወሰኑ ሰዎችን እንዲደውሉላችሁ አድርጋችሁ ከዚያም በኋላ መዝጋት ይቻላል ማለት ነው። አሁን እኔ የራሴ ኮንታክቶች ብቻ የራሴ ጓደኞች ብቻ እንዲደውሉልኝ ስልኬ ላይ ያሉ ሰዎች እንዲደውሉልኝ ብቻ ነው ያደረግኩት። ኤቭሪዋን ከሆነ ግን ማንኛውም ሰው ይደውልላችኋል ማለት ነው። ከዛ እነሱ እናንተ ይሄን አስራችሁት ራሱ ሌሎች ሰዎች ከሞከሩላችሁ የምታገኙት እዚህ ላይ ነው ማለት ነው። እዚህ ላይ ቁጥር ደርድሮ እንደዚህ ስትነቁት ያመጣል የደውሉላችሁ ወይም የሞከሩላችሁ ሰዎች ማለት ነው። ይህም አለ። እንደገና ደግሞ ኦንላይን እንዳትታዩ መዝጋት ትችላላችሁ ማለት ነው። ኦንላይን እንዳትታዩ ያው መዝጋት ይቻላል። እኔ ኖበድ ላይ ነው ያደረግኩት። እዚህ ከሆነ ያው አይታይም፣ እኔም ሌሎች ሰዎችን ኦንላይን መሆን አለመሆናቸው ማየት አልችልም ማለት ነው። ኤብሪዋን ከሆነ ግን ማንኛውም ሰው ማየት ይችላችኋል። ማይ ኮንታክት ከሆነ ደግሞ ጓደኞቻችሁ እዚህ ላይ ደግሞ ኦንላይን እንዲያዩችሁ የምፈልጓቸው ሰዎች ብቻ ከሆነ ደግሞ እዚህም አርጋችሁ መጠቀም ትችላላችሁ፣ የምትፈልጉትን ስራው ማለት ነው። ሌላው ደግሞ ቴክስት ይሄ ሜሴጅ ስንላላክ ይታያችኋላ፣ እንደዚህ ማየትና አለማየታችን እንደዚህ ስናየው፣ እንደዚህ እንዳይሆን መዝጋት እንችላለን። ኤቭሪዋን ከሆነ ሁሉም እንትን ይለዋል። ማይ ኮንታክትም ከሆነ እንደዛው ማለት ነው። ግን እኔ እንዳዩ ስለማልፈልግ ሁለት ራይት ብቻ መሆኑን ነው የምፈልገው። ኖበዲ ላይ አደርገዋለሁ ማለት ነው። እናንተ ግን ፈለጋችሁትን መርጣችሁ ማድረግ ትችላላችሁ እላችኋለሁኝ። ቀጣይ ደግሞ ፕሮፋይል ፕራይቬሲ የሚላለ ፕሮፋይላችሁን እዚህ ላይ አሁን ብሎክ ስክሪንሹት ፎር ፕሮፋይል የሚላለ ሰዎች ፕሮፋይላችሁን ስክሪንሹት እንዳያደርጉ እንደዚህ ኦፍ ማድረግ ተችላላችሁ ማለት ነው። እንደገና ደግሞ ሉክ ፕሮፋይል የሚል አለ። ፕሮፋይላችሁንም አሁንም እንደዚህ ስማችሁን ነክተው ምናምን እንዳያዩ አሁንም ፎቶ ሊሆን ይችላል የተለያየ ነገር እንደዛ መዝጋት ይቻላል ማለት ነው። ቪዲዮ እንዳይረዝም ነው ግን ቶሎ ቶሎ እንትን የሚለው ሌላም እንደዚህ ያለ ስቶሪያችሁ ምናምን እንዳያዩ እነዚህ ሴቲንጎች መዝጋት ይቻላል። እንደገና ደግሞ ግሩፕ እንዳያስገባቸው አሁንም ግሩፕ እንዳትገቡ እዚህ ላይ መዝጋት ይቻላል። ኤቭሪዋን ከሆነ እንደዚሁ ጓደኛ፣ ሁሉም ሰው ጓደኞቻችሁ ወይም ደግሞ እዚህ ያንን ሰው እንዳስገባችሁ ብቻ መመርጡ ከሆነ ደግሞ ከጓደኞቻችሁ ምርጫ ይሰጣለችን ታርሟታላችሁ ማለት ነው። እኔ ግን ሙሉ ለሙሉ ስለማልፈልግ እዚህ የዘጋሁት ወዲ የሚለው ላይ ማለት ነው እና ደግሞ ሪከርዳችሁን ሪከርድ ሪከርድ ቮይስ ሜሴጅ ላይ የእናንተን የሪከርድ ሌሎች ወደ ሌሉ ሰው ሸር እንዳያደርጉ እዚህ መዝጋት ይቻላል ማለት ነው ነው በዲ በቃ የእናንተ ሪከርድ ብሉ ቢያደርጉት ምንም ወደ ሌላ ሰው ሸር ሊሆን አይችልም። ይህንንም ማስተካከል ትችላላችሁ። እንደገና ደግሞ አድ ፎን ኮንታክት የሚለው ላይ ሰዎች አድ ሲያደርጓቸው ወይም ቁጥራቸውን ሲሰጅሉ እንዳይወጣ እንደዚህ መዝጋት ትችላላችሁ ማለት ነው እንደዚህ ስልክት አብዛኛውን አሁን እኔ ስልክ ሻይ ይወጣለን ምናምን ይላሉ፣ ግን ምን እንትን ስለማይል እንደዚህ አድርጌ ዘግቼዋለሁ። እናንተም በእንደዚህ መልኩ ማስተካከል ትችላላችሁ ማለት ነው። የቀረ እንግዲህ ሲቲንጎች ሊኖሩ ይችላሉ። እዚህ ላይ እስኪ ቪው የምትለው አነካታለሁ። እንደምትመለከቱት አያችሁት፣ እዚህ ላይ አሁን በቃ ሰው ሲሰጅሉ እኔ እንትን አይችሉም፣ በቃ አይወርድላችሁም፣ ኤሞዬ አይወርድም። እንደዚህ አርጌ ይሰጠዋለሁ ማለት ነው። በቃ እናንተም እንደዚ ከፈለጋችሁ ማድረግ ትችላላችሁ ማለት ነው። እስኪ የረሳውን ነገር ካለ ደግሞ እንሻላ ጻፉልኝ። ተመልሼ በሌላ ቪዲዮ እንሻላ ኮሜንታችሁን አይቼ ይዥ ይመጣለሁ ማለት ነው። እስከዚያውም ድረስ ደግሞ በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ